ሰላም ወዲያ አድናቆት ዩቲዩብ ቤተሰቦች፣ እንደ ናቾ አድናቆት ክፍሌ ይባላሉ። ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ኤክሴል ላይ ሁላችንም ማወቅ ያሉብንን በጣም ወሳኝ ፈንክሽኖችን እንመለከታለን ማለት ነው። ከቀን ጋር የተያያዙ ናቸው። በጣም ጠቃሚዎች ናቸው ማለት ነው። ቀጥታ ወደዚያ ከመሄዳችን በፊት ግን ለቻናሉ አዲሱ ናቸው ሰብስክራይብ፣ እንደዚሁ ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። በተጨማሪም እዚህ ዩቲዩብ ላይ ከመጣችሁ በኋላ ሆም የሚል አለ። ሆም ትነካላችሁ። ሆም ነክታችሁ ወረድ ስትሉ እዚህ ጋር የምትመለከቱት ማይሰከንድ ዩቲዩብ ቻናል ይላል። ይህን ነቅታችሁ ስትገቡ ከአሁን በኋላ አዳዲስ ቪዲዮዎችን ወደምለቅበት ወደዚህኛው ለሩ ይዛርና ቁት ወደሚለው ወደ አዲሱ ቻናል ይወስዳችኋል። እዚህ ላይም እየገባችሁ አዳዲስ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ በዛሬ ቪዲዮ የምንመለከተው ከቀን ጋር የተያያዙ በጣም ወሳኝ ፈንክሽኖችን ነው። ቀለል ካሉት ስንጀምር ለምሳሌ የዛሬውን ቀን እዚህ ጋር ማስቀመጥ ከፈለኩኝ ወይም ዛሬ ያለንበትን ቀን ማስቀመጥ ከፈለጋችሁ ኢዚኳልቱ ከዛ ቱ ላይ ብላችሁ ጽፋላችሁ። ከዛ ቅንፍ ትከፍታላችሁ በመቀጠል ቅንፋችሁ እንደዚህ ትዘጋላችሁ ማለት ነው። ከዛ በኋላ ኢንተር ብትሉት አሁን እንደምታዩት የዛሬውን ቀን በቀጥታ ያስገባላችኋል። እንደ ቲፕ ግን ለምሳሌ የፈለጋችሁት ደግሞ የነገውን ቀን ማስገባት ከሆነ እዚሁ ላይ ክሊክ እናድርግና ፕላስ ዋን ትላላችሁ። ኢንተር ብሎ አሁን እንደምታዩት የነገውን ቀን ያስቀምጥልኛል ማለት ነው። በተመሳሳይ ያለፉ ቀኖችን ደግሞ ማወቅ ከፈለጋችሁ ማይነስ ዋን ማድረግ ይቻላል። ለምሳሌ የትላንትናውን ቀን ከፈለግኩኝ ማይነስ ዋን ወይም ሲቀነስ አንድ እለዋለሁ ኢንተር ብለው፣ የትላንትናውን ቀን እንደምታዩት ዘጠኝ ነበር ያመጣልኛል። በተመሳሳይ ደግሞ ከ15 ቀን በፊት ያለው ማወቅ ከፈለኩኝ ማይነስ ማይነስ 15 ልበለው፣ ኢንተር ላለው፣ ከ15 ቀን በፊት እንደምታዩት ቀኑን እዚህ ጋር ያስቀምጥልኛል ማለት ነው። ከ15 ቀን በኋላ ከፈለግኩኝ ደግሞ እዚች ጋር መጣና ፕላስ 15 አድርገዋለሁ ኢንተር ብለው፣ ከ15 ቀን በኋላ ቀኑ ይሄ ነው ይሆናል ማለት ነው። አሁን ግን የዛሬውን ስለሆነ የምፈልገው ቱዴይ ብዬ ላስቀምጠው የተመሳሳይ ሰዓቱን ማስቀመጥ ከፈለጋችሁ ደግሞ እዚጋ ላሳያችሁ። ኢዚኳልቱ ናው ትላላችሁ። ከዛ ቅንፋችሁን መክፈት ነው መልሳችሁ ቅንፋችሁን ትዘጋላችሁ። ኢንተር፣ ከነ ሰዓቱ እንደምታዩት ቀኑንም ሰዓቱንም አብሮ ያመጣላችኋል። ሌላው ፈንክሽን ደግሞ ለምሳሌ እዚጋ አሁንኛ የፈለግ ነው የርን ማውጣት ነው። እዚጋውን ወሮች ተቀያይተው ነው ያሉት። ዓመተ ምሕረቷን ብቻ ማውጣት ከፈለጋችሁ ብዙ አይነት መንገድ መጠቀም ይቻላል። አንደኛው በፎርሙላ ከፈለጋችሁ ኢዚኳልቱ ከዛ በኋላ ይር ትላላችሁ፣ ቅንፍ መክፈት ነው። ከዛ ይሄኛው ነው የምንፈልገው፣ ከዚህ ውስጥ ነው የሚያወጣልን። ቅንፉን እንዝጋው፣ ኢንተር ብትሉት 2025 ቀኑን አወጣልኝ ማለት ነው። እዚህ ጋር መጥቼ፣ ከዛ ደብል ክሊክ ማድረግ ደውሉ ነው አወጣልኝ ማለት ነው። በተመሳሳይ እዚህ ጋር መንዙን ከፈለኩኝ ወይም ደግሞ ወሩን መንዝ ብዬ ጽፋለው፣ ቅንፍ ከፍታለው፣ ሴሪያል ነምበር ሲልኝ ከዚህ ውስጥ ነው የሚያወጣው። ይሄን ክሊክ፣ ቅንፍ መዝጋት፣ ኢንተር እንደምታዩት ወሩ ሶስተኛ ወር ነው። ደብል ክሊክ የሌሎቹን የሚሰራል ማለት ነው በአንድ ጊዜ። በተመሳሳይ ቀኑን ወይም ደይ ደግሞ ከፈለኩኝ እዚህ ኳልቱ ደይ ቅንፍ መክፈት ይሄ ነው ቅንፍ መዝጋት ኢንተር። ቀን አስር ነው የሁሉንም እንዲሰራው ታች ባረግ በአንድ ጊዜ ቀኑን ለየ ማለት ነው። እንደ ቲፕ ግን ይሄን መስራት ትችላላችሁ ከፈንክሽን ውጪ ማለት ነው። እዚህ ጋር ለምሳሌ የሩን ከፈለኩኝ 2025 ብዬ ጽፋለሁ እንደዚህ ማለት ነው። ከዛ እዚህ ጋር ክሊክ ላድርግና ኮንትሮል ኢ በነካ በፍላሽ ፊል እንደምታዩት ባንዴ ሙለት ያደርግልኛል። በተመሳሳይ መንዙንም ከፈለኩኝ አሁን መንዙ 3 ነው እዚህ ጋር 3 እዚህ ጋር ክሊክ ኮንትሮል ኢ ብነካ የሁሉንም እንደምታዩት ወሮች አስገባልኝ። ቀኑን ከፈለኩ ደግሞ እዚጋ ልምጣና አስር ልበለው ከዛ ኮንትሮል ኢ ብነካ ቀኖቹን እንዳለ በዚህ መልክ ያስገባልኛል። ይህን ካየን ወደ ቀጣዩ እንሄድና ደግሞ እዚጋ ለምሳሌ የልደት ቀናችሁ እዚህ ጋር አለ። ከዛ እዚህ ጋር እድሜያችሁን በጣም በቀላሉ ካልኩሌት ማድረግ ይቻላል ማለት ነው። ከተወለዳችሁ ምን ያህል አመት እንደሆናችሁ፣ ምን ያህል ወር እንደሆናችሁ፣ ምን ያህል ቀን እንደሆናችሁ ማውጣት ይቻላል። መጀመሪያ አሁን ይሄ ወይም ደግሞ እድሜያችንን በአመት እናውጣው። እዚህ ጋር ስለዚህ ፎርሙላ እናስገባ። አሁንም ኢዝ ኢኳል ቱ ዴትድ ኢፍ ትላላችሁ ከዛ ቅንፍ መክፈት ነው። ይሄን ካደረጋችሁ በኋላ ቀኑን መምረጥ ነው። ይሄን ነው ይመረጥለት። ኮማ እናደርግና የፈለግነው አሁን ዛሬ ነው ስለዚህ ቱዴይ ብለን ታይፕ እናደርጋለን ማለት ነው። ስለዚህ ቱዴይ ከዛ ቱዴይ ካልን በኋላ ቅንፍን ከፍትና መልሰን እንዘጋለን። ከዛ በኋላ ኮማ እናደርጋለን ማለት ነው። በመቀጠል ደብል ኮቴሽን እናስገባለን። ይር አሁን ወይም አመት የሚጀምረው በዋይ ነው ስለዚህ ዋይን ነካና መልሼ ደብል ኮቴሽን። አሁን ጨርሰናል። መዝጋት ብቻ ነው የሚጠበቅብን ማለት ነው። በጣም ቀላል ነው። ዴት ዲፍ ከዛ ቀኑን መምረጥ ከዛ ቱዴይ ብለን ዛሬ ስለምንፈልግ የዛሬውን እናስገባለን። ይር ከፈለግን ይር እንላለን ዋይ ማለት ነው። ኢንተር አሁን እንደምታዩት አበበ አምስት አመቱ ነው፣ በዚህ ካልኩሌሽን መሰረት ማለት ነው። ለምሳሌ የተወለደው ደግሞ እቺን ቀየርለትና አበበ አሁን የተወለደው 1976 ከሆነ ኢንተር ብንለው አሁን አርባ ስምንት አመቱ ነው ማለት ነው። ስለዚህ በዚህ መልክ ካልኩሌት ማድረግ ይቻላል። የሌሎቹን እንዲሰራ ዝቺ ጋር ደብል ክሊክ ማድረግ ነው። አሁን እንደምታዩት ገና አንድ አመትም አልሞላው እያለ ነው፣ ምክንያቱም 2000 ሀያ አምስት ነው፣ ተወለደ ብለን ቀን ያስገባንለት ለምሳሌ ደግሞ ይሄኛው 1976 እናድርገው ኢንተር 49 አመቱ ሆኗል ማለት ነው። ከዛሬው ቀን ጋር እያስተያያውን በፈረንጆች መቀሩን ያስገባ ነው። በተመሳሳይ ደግሞ የፈለግ ነው አመቱን ሳይሆን ምን ያህል ወር ሆኖ ከሆነ የፈለግ ነው። ምናልባት የምትፈልጉትም ካላችሁ በወር ማለት ነው። ምንድነው የምታደርጉት? እዚህ ጋር ለመለየት እንዲመቸን መንዝል በለውና እዚህ ጋር እንምጣና ፎርሙላውን ኮፒ አድርገን ኤዲት ማድረግ ይቻላል። ካልሆነ ደግሞ ኢዚኳልቱ ዴትድ ኢፍ ከዛ ቅንፍ መክፈት፣ ቀናችሁ መምረጥ፣ ኮማ፣ ከዛ ቱደይ ብላችሁ ቅንፍ ከፍታችሁ መልሳችሁ ቅንፉን ትዘጉትና ኮማ፣ ከዛ የፈለግነው መንዝ ስለሆነ ኤም ከዛ መልሰን እንዘጋለን፣ ዳብል ኮቴሽን፣ ከዛ አጠቃላይ ቅንፋችን እንዘጋለን፣ ኢንተር። እንደምታዩት ወሩ ወደ 586 ወር ይሆናል ማለት ነው። ሁሉንም እንዲሰራ መጎተት ይቻላል ወይም ደብል ክሊክ ማድረግ ነው። በአንድ ጊዜ ይሰራልና እንደምታዩት አሊ ሁለት ወሩ ነው ማለት ነው፣ በዚህ ካልኩሌሽን መሰረት። ምክንያቱም 2025 ነው የተወለደው፣ ነገር ግን አንደኛ ወር ላይ ነው የተወለደው። አሁን ደግሞ ሶስተኛ ወር ነው፣ ስለዚህ ሁለት ወር ሞልቶታል ማለት ነው። የፈለጋችሁት ደግሞ ዳዩ ነው ቀኑን ከሆነ ኢኳል ቱ ዴትድ ኢፍ ከዛ ቅንፍ መክፈት ዝች ላይ ከዛ ኮማ መቀጠል ቱዴይ ብለን እንጽፍ እና ቅንፍ ከፍተን መልሰን ቅንፍ እንዘጋለን። ከዛ ኮማ ደብል ኮቴሽን ደይን ይፈልግ ነው፣ ስለዚህ ዲ ብለን እንጽፋለን። ከዛ ደብል ኮቴሽን መዝጋት ቅንፍ መዝጋት ኢንተር። ይሄን አይደል? ቀን ነው ማለት ነው። ስለዚህ ቀንም ወርም አመትም በዚህ መልክ በጣም በቀላሉ ካልኩሌት ማድረግ ትችላላችሁ ማለት ነው። ሌላው ወሳኝ ፈንክሽን ደግሞ ለምሳሌ ይህን ነገር ኮፒል አርገውና ሉሰደውና እንመልከተው ትንሽ ከፍ እናድርገው። አንዳንድ ጊዜ አሁን ከአምስት ወር በኋላ ወይም ደግሞ ከአምስት ወር በፊት ከአራት ወር በወሮች ካልኩሌት ማድረግ ትፈልጉ ይሆናል። ለምሳሌ እዚህ ጋር በበ ወደ ስራ የተቀጠረበት ቀን እዚህ ጋር የምትመለከቱት ነው። ከዛ እዚህ ጋር ለምሳሌ ከአምስት ወር በኋላ ምን ይሆናል ብለው ካልኩሌት ማድረግ ከፈለጋችሁ፣ እንዲታየን እዚህ ጋር ራቅ አድርገው ኢኳልቱ ከዛ በኋላ ኢዴት ብላችሁ ትጽፋላችሁ። ስጽፉ ይመጣል። ይሄ ነው ኢዴት ከዛ ስታርት ዴት የጀመረበት ቀን ይላቸዋል። ይሄ ነው የጀመረበት ቀን። ከዛ ኮማ፣ ከዛ በኋላ መንዝ፣ ከስንት ወር በፊት ወይም በኋላ ነው የፈለግከው ይላል። ለምሳሌ ነው የፈለግኩት፣ ከሁለት ወር በኋላ ላድርገው እንደ ሳምፕል ስለሆነ። ለመጨመር ፕላስ ሁለት ትነካላችሁ፣ ወይም ሁለት ብላችሁ መጻፍ ይቻላል። ከዛ ቅንፋችን እንዘጋለን፣ ኢንተር። ወጣውት እንደዚህ ይሆናል ማለት ነው። አሁን ግን ይሄኛው ነምበር ስለሆነ ነው ወደ ዴት ፎርማት እንቀይረው። ጀነራል የሚለው ጋር እዚህ ጋር እንምጣና ዴት ፎርማት እናደርገዋለን። የተለያዩ ዴቶች አሉ። ወይም ደግሞ ሞር የሚለው ውስጥም ገብታችሁ እዚች ጋር ዴት የምትላለች እቺ መንካት ይቻላል። ብዙ አቀማመጣለሁ። አሁን በዚህኛው ይቀመጥ። ኦኬ ነው አለው 5 10 2005። ምክንያቱም ሶስተኛ ወር ነበረ፣ ሁለት ወር በኋላ እንደምታዩት 5 ነው የሚሆነው። ከዛ የሌሎቹን እንዲሰራልኝ ልጅ ከፈለከው አሁን እዚህ ጋር መጥቼ እንደዚህ ጎተት ባደረገው የሁሉንም ከሁለት ወር በኋላ ያላቸውን እዚህ ጋር ሰራልኝ ማለት ነው። ላጥፋውና ግን ደግሞ የፈለኩት ለምሳሌ ኢኳል ቱ ዴት ቅንፍ ልክፈትና ስታርት ዴት ይሄ ነው። ኮማ አድርግ እና ከአምስት ወር በፊት የሚለውን ካልኩሌት ማድረግ ከፈለግኩ መቀነስ ምልክት ወይም ማይነስ ወደኋላ ማለት ነው። ከአምስት ወር በፊት ነው የፈለግኩት፣ ማይነስ ፋይቭ ቅንፍ ዘጋ አለው ኢንተር። እንደምታዩት ከአምስት ወር በፊት እንደዚህ ነበር፣ 2024 ላይ ነበር ማለት ነው። ስለዚህ ወደፊት ወደኋላ እያደረጋችሁ የፈለጋችሁትን ቀን እያስገባችሁ ካልኩሌት ማድረግ ይቻላል። የፈለግኩት ደግሞ ለምሳሌ ዝች ጋር ከ15 ወር በፊት ከሆነ ደግሞ እንደዚህ 15 ወር ወደ ኋላ ኢንተር ብለው 15 ወር ወደኋላ ተመልሶ ይነግረኛል ሀሳብ ከቀየርኩና ደግሞ እዚች ጋር ከዘጠኝ ወር በኋላ ማለት ከፈለግኩ ዘጠኝ አስገባለሁ። ኢንተርቨል ከዘጠኝ ወር በኋላ ያለውን ይነግረኛል። ሌሎቹ እንዲሰራ ከዛ ወርታች መጎተት ብቻ ነው የሚጠበቅብኝ። ስለዚህ ለዛሬ ይጠቅማችኋል ብዬ አመጣውላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንደ ነው ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምትያቸው ቪዲዮዎች አሉ። እነሱም ተጓብስኳችሁ። አመሰግናለሁ። በጣም ቻው።